ጉድና ጅራት በስተኋላ ነው አለ። ጉድ እኮ ነው፣ ጉድ እኮ ነው። ሴቶች፣ ወንዶች ተጠንቀቁ። አይታወቅብንም እያላችሁ ወንድ ዘንድ ሴት ጋ አትልከሰከሱ። ያው አሁን አብርሽ እኔ እና አንቺ ተተጣላን ሶስት ወር ሁለት ወር ቆይተናል። ጥንሱ ደግሞ የሶስት ወር የሁለት ወር ይላል ተጣልተን ተታረቅን፣ ደግሞ ገና ወራችን፣ እንዴት ነው የኔ የሚሆነው? እያለ አሁን አፋጦ ይዟታል ማለት ነው። አሰላሙ አሊኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪያም ቅመም ቻናል ተከታይ በሙሉ ሰላም እንዴናችሁ? ሰላማችሁ ብዙ ትትርፍ ይበልልኝ። እኔ ሰላም ነኝ ሀምድሊላ። ለቻናሌ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ አጠንክሮኝ ማለት ነው። በነገራችን ላይ አንድ ወንድ አንድ ሴት በፍቅርም ሆነ በትዳር በቃ ዓለም የለንም አለም ያንቺንሽ ታንቺ ውጭ ወዲ ውጭ ላሉ ማለት ነው። ግን ወንድ ልጅ ብልጥ ነው፣ የሚስቱ ጋራ ያልጋ ላይ ፍቅር ያልጋ ላይ ጨዋታ የሰራባትን ቀን እና ሰዓት ጊዜ በጭንቅላቱ ጽፎ ይይዛታል ማለት ነው። አሁን የሩታ ጉድ እየወጣ ነው። ለምን ጥንሱ የሶስት ወር ነው። ተሶስት ወር በፊትና ተሁለት ወር በፊት ደግሞ አብርሽና ሩታ ጠብ ላይ ናቸው። ማንም ያውቀዋል። አሁን ተተጣረቁ ገና ወራቸው አሁን አብርሽ አስቡ አውርዶ አውጥቶ እንዴት ሊሆን ቻለ እንዴት ነው እንዴ ሊሆን ቻል አላት እንግዲህ ሴት ስሙን ፍቅረኛ አለኝ ስሙን እሱ ጋር ነበርኩ ችግር የለም ተማናቸው ወንድ ጠንቅለይ ኋላ በጮኛዬ ወለ በባሌ አሞሃኛለሁ ብላችሁ የምትጃጃሉ ሴት አላችሁ እራሳችሁን ተዝህ ውርደት አርቁ ማለት ነው። ወንድ ልጅ ብልጥ ነው። እንደ ወንድ ልጅ ገብ ያለን በወረቀት ቀኑን ባይዝ በጭንቅላቱ መቼና መቼ ግንኙነት እንዲያደርገ ተፍቅረኛው ጋርም ሆነ ተሚስቱ ጋር ያቃታል። ቀኒቱንም እለቴቱንም ተጠንቀቁ። ጉድ እኮ ነው፣ ጉዲ እኮ ነው እያደር የምታሳስቅ ሚስት አገባሁ፣ አለ ሰውየው። ጥርሷ እንዲያለ ሽርፍ ብሎ አሉ። ዞር ትትል ትታየው የሳቀችለት ይመስለዋል አሉ። አሁንም ዞር ትል እይት ትታረገው ጥርስ ስለሌላት የሳቀች ይመስለዋል አሉ። እሱስ ጥርስ ስለሌላት ነው ተዛ። ጉድ እኮ ነው እያደር የምታሳስቅ ሚስታ ገባሁ አሉ አሉ። እና እያደር ጉድ የማይሰማ ያለም አሁን ምን ሽርሽር ያለ ጠብላይ ናቸው። ምክንያቱም ወንድ ልጅ ያረገውን ዝም ብሎ ማለት ነው። አባት ነይ ብሎ ምን ልይ ቢወድ ምን ልይ ፍቅር ቢኖረው ወንድ ልይ አምኖ ሊቀበል አይችልም። ተሚስቱም ሆነ ተፍቅረኛው እንዴ ላምጡት አልቦ አጣርቶ መርምሮ ነው እንደ ዶክተር ሁሉን ነገር ታመነ በኋላ የኔ ነው ብሎ የሚቀበለው እንጂ ዝም ብሎ አዎ ባንዲ ተኝተን ነበር አዎ ፍቅረኛ ያ ነበር ሻው ወድሻለሁ፣ ተወጅኛለሽ ዝም ብዬ ማንም እንደ ልቡ ባረገውና ማንም እንዲያስጠነሰሽ የኔ ልጅ ነው ብዬ ልጅ አምሮት ስላለኝ የማንንም ልጅ የመቀበል ኃላፊነት ወንዶቹ አይፈልጉም፣ አይፈልጉም። ሴቶች ዝህ ላይ ንቁ አንተ ነው እለዋለሁ ተሱ ነው ደግሞ አድርጌ ነበር እያላችሁ ተፈቅረኛ ወለ ተባሎቻችሁ ጋር ላይፋችሁን ታወጡና እንደገና ደግሞ በጎን ውሽም አያያዛችሁ ቦይ ብሬንድ ምናምን እያላችሁ ሀዲት የምትሉትን ያን ባልሽ አያምንልሽም ያቃል። ወንዶች ጀግኖች ናቸው፣ ነግሬያችኋለሁ። አንድ ለአንድ ጽኑ እዛም ዝም አትን ዘላዘሉ ሀላስ፣ የባልሽ የባልሽም ቃንዲ ነው የሌላውም ቃንዲ ነው፣ ልዩነት የለውም።

ወራቸው ማለት ነው። ተታረቁ። እንዴት ሊፈጠር ቻለ? ወንድ ለያዲ ጀግና ነው። አጣራት ያውን በሚዲያ ቁጭ ብሎ በጠረጴዛ ዙሪያ ወይም በአልጋ ዙሪያ አይደለም የጠየቃት፣ በሚዲያ በህዝብ ፊት ነው ውርዴቷን የጠየቃት። እስተምገፈትረው እስተምገፈትራት ማለት ነው። ቅሌት እኮ ነው። አንቺ እንጀራ ተማነስሽ ሚጥ ሚጣ በዛ ብሻለ። የዛሬ የአሁን ጊዜ ወንዱና ሴቱ ምን ነው እንደው ተቆመባችሁ፣ ተቆመብሽ፣ ተቆመብህ ቀዝቃዛ ሆታታሽ ምን ነው አታበርዱት። ተዝ ሁሉ ቅሌት እንደው ይሻላል። በሚዲያ ላይ በተለይ ተዝቀን ተዝቀን አጀምረን ባንድ ያልነበርንም እኮ እንዴት ነው ብሎ እንደው ይሄን ቅሌት በሚዲያ ተማውራት እሱም እንው የሱም ሆነ ልዩ የሌላም ሆነ ሚዲያ ላይ እንዴት መናገር የለበትም ነበር በጠረጴዛ ዙሪያ ወለ ባልጋቸው ዙሪያ ቢጠይቃት ይሻል ነበር እኔ ባይ ነኝ ማለት ነው ለምን ጥሩ እኮ አይደለም አሁን ይሄ ሚዲያ ነው ይቀመጣል ነገ ልይቱ ወለ ልዩ የምትወለደው ልጅ ወለ የሚወለደው ልጅ ነገ ያየዋል የፍረት ጥግ በአሁን ጊዜ እኮ ማለት ነው እናትና አባት ለልዩ ይዞ የሚጠብቀው ምንድነው የብልግና ቅርስ ነው ይዞ የሚጠብቀው የብልግና ቅርስ የብልግና ወሬ በቃ እናትና አባት እኔ በማውቀው ማለት ነው ገበሬም ሆነ የመንግስት ሰራተኛ ለልጁ የተሻለ ሕይወት፣ የተሻለ ኑሮና የተሻለ እርገት ነው ለመጠበቅ የሚሞክረው። የአሁን ዘመን ትውልድ ደግሞ ለልጁ ባለጌ፣ አሳፋሪ፣ ነውር እናትና አባት የበዝም መልኩ ነው እንዲወለዱ ብሎ አንገት የሚደፋ አንገት የሚያስደፋ የነውር ጥግ ነው ይዘው የሚጠብቋቸው ማለት ነው፣ ለልጆቻቸው። ይሄ ተገቢ ነው ተገቢ ነው ወይ? አባት እናቶቻችን ሌላ ባይሰጡን መንግስት የሰጣቸውን መሬት አውርሰው እንሄድ ያሉ ማለት ነው፣ ሌላ ባይኖራቸው፣ ያ ሁሉ ልጅ ደግሞ ምንድን ነው? በዩቲዩብ ቻናል ወይም በቲክቶክ ወይም በፌስቡክ መቼ ነው ያስረገሽኩሽ መቼ